ሰላም እንዴት ናችሁ? ውድ የሶሻል ሚዲያ ተከታታዮች እንዴት ናችሁ? ደህና ናችሁ? አላችሁ? እኛ ደህና ነን። ያለን ከምን ሰዓት ደህና ነው? አለን። ውዶቼ እንዴት ናችሁልኝ? ደህና ናችሁ? እንግዲህ ዛሬ እስቲ እኔም አንዳንድ ነገር ልበል የሚሰማኝ ነገር ብዬ ነው ብቅ ያልኩት እና የሚሰማኝ ነገር ብዙ ነገር አለ። በህይወቴ ላይ ብዙ ነገር የሚሰማኝ ነገር አለ እና ለምን ያን ነገር ሼር አላረካችሁም ብዬ ነው። እና እስከ ዛሬ ድረስ ምንም ሼራ አርጉልኝ ኮፒ ሊንክ አርጉልኝ ቢዩት አርጉልኝ ፎሎ አርጉኝ ብዬ ምናምን አላቅም ግን ዛሬ ላችኋለሁ ፖላር አድርጉልኝ እና ሼር አድርጉልኝ ኮፒንክ አድርጉልኝ ብዬ ዛሬ ላስቸግራችሁ ነው። እየገባችሁ ዩቱብ ሰብስክራይብ አድርጉልኝ። እና አንዳንዴ ብዙ ነገር አለ አይደለ የሆነ ማድረግ የማትችሉት ነገር ሁሌ የሚያሳስባችሁ ያንን ነገር ግን አንድ ቀን ታደርጉታላችሁ። ምክንያቱም እግዚአብሔር ዝም ብሎ አይደለም በእናንተ ያን ነገር እንድታስቡ የሚያደርገው ያው ምክንያት ስላለው ነው፣ ያን ነገር ማድረግ እንደምትችሉ ስለሚያውቅ ነው። እና ምን ልላችሁ ፈልጌ ነው፣ ብዙ ሰዎች አሉ ራሳቸውን በቃ ልክ በውስጥ በጓዳቸው ብዙ የሚረዳ ሰው ብዙ ሰው ማለት በጓዳቸው ብዙ መከራን ብዙ ስቃይን እያሳለፈ ያለ ሰው እያለ ራሳቸውን ለእይታ የሚያቀርቡ የራሳቸውን በጣም እንዳላቸው ብዙ ሰውን እንደሚረዱ ሾም የሚያደርጉ ሰዎች አሉ። እና እስቲ ለእንደዚህ አይነት ሰዎች የእናንተ ምላሽ ምንድን ነው? አንዳንዴ ልጅነታችሁን፣ ጉልበታችሁን የእነሱን ሸክም ተሸክማችሁ ግን እነሱ የእናንተን አይምሮ በእናንተ ላይ ተረማምደው የሆነ ቦታ ላይ ደርሰው፣ ግን እነሱ እናንተ እነሱን እንደማታውቋቸው ስለእነሱ ምንም አይነት እውቀት እንደሌላችሁ ያንን ገንዘብ እንዴት ሆነው እንዳመጡት፣ ያንን ማንነታቸውን እንዴት ሆነው እንዳገኙት እያወቃችሁ እንዳላወቀት ስትሉ ብዙ አይነት አብት የሚያረቁባቸው ሰዎች አጋጥማዎች ያውቃሉ? ከራሳችሁም ይሆን ይችላል፣ ካላችሁበት ከተፈጠራችሁበትም እና ብዙ የነሱን መከራ የነሱን ስቃይ በልጅነታችሁ ተሸክማችሁ ኖራችሁ፣ ግን እነሱ የእናንተ መለወጥ ማየትም አይፈልጉ ትንሽ አንድ እርምጃ ስትራመዱ ያሟቸው ብዙ አይነት ሰዎች አጋጥመዋቸው ያውቃሉ? እኔ በጣም በቃ ይኔ ስር ሆኖ እያየሁት ስለሆነ ነው። ብቻው እንትን ፎሎ አድርጉኝ እና ዩቱቤንም ሳብስክራይብ አድርጉልኝ። በጣም ህይወቴ ላይ ደስተኛ ነኝ፣ ባለው በዝም ምድሬ በጣም ደስተኛ ነኝ። ግን እዚህ ጋር ለመድረሴ የዚህ ቦታ ለመምጣቴ ያየውትን መከራ ስቃይን፣ ውድ ቤተሰቦች ሼር ላደርጋችሁ እንዴት ጊዜ ትክክል ነገር ያለ ቁበት ነገር ያመኛል። ዛሬ ላይ ዛሬ ላይ እየጎዳኝ ነው። በቃ ብዙ ነገር አለ። ሁሌም በቃ አለ። ይሄ እጃችሁ ይሄ እጃችሁ ይሄ ጥሩ ነገር አርጋችሁ ስለዛ ከዛ ምላሹ አንዳንዴ ህይወታችሁ ላይ ማለት ነው ስታድጉም በማንም ሰው ላይ ጥገኛ ስታድጉ በቃ እናንተ ጥሩ እህት ሊኖራችሁ ይችላል የምታስተምራችሁ እህት ሰው ቤት ሄዳችሁ ስትበሉ የማትሰድቧችሁ እህት ትራፊዋን ማታለብሳችሁ እህት ሊኖራችሁ ይችላል ግን ሁሉንም ማለት ሳይሆን አለበቃ ውስጥ አትጣባሳ ችግራችሁን ሁሌም ድክመታችሁን ውድቀታችሁን ይነግራችሁ ሰው ሳይሆን ሁሌም ተረግጣችሁ ስታድጉ ላላችሁበት ሕይወት ስንትን ይላችሁ ብሏት ያስከፍላችኋል እና አንዳንድ ሰዎች ብዙ ነገር ሆናችሁ ለቤተሰብ ዋጋ የምትከፍሉ አላችሁ። ምንም ሆናችሁ ምንም ስማችሁ ጣፍቶ ለቤተሰብ ዋጋ ምትከፍሉ፣ ለወለዳችሁት ልጅ ዋጋ ምትከፍሉ ግን ቤተሰባችሁ የሚበላው ሳይኖረው ጥሩ ሽቶ ተቀብቶ ጥሩ ልብስ ለብሶ መቼም አንደኛ ነገር ላይፋቹ እጅም ሰክሰስ አይሆንም እግዚአብሔርም አይወድም አንዱ በእናንተ ምክንያት እየተራበ የእናንተ አንዱ ላይ ሾ ማለክ ሊጠቀማችሁ አይችልም ምንም ከንቱ ነው እና ሁሌም እና መልካም ወራት ሉልን መልካም ፍሬን ያበላል። ክፋት የለውም ግን አንድ ቀን የሚሰጥ

ሲሆን የቅርብ ተወዳጅነትን ትንሽ ነገሮችን ሳስበው።